ምን አስደነገጠሽ? ኧረ እንደነገጥኩ። ኤዲስ ድና ቡራ ፍቅር ጀምረዋል። ታዳሚውንም ተመልካችሁንም ኮማችሁንም ሁሉንም ና ያሽኮረመሙት፣ ሰላም እንዴት ናቸው? ውድ ና የተቀበራቸው የዘህራ ሙካዲ ዲዝም ተከታታዮች እንዴት ናችሁልኝ? ውዶቼ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ስለምትከታተሉኝ በልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ውዶቼ እንግዲህ ረጅም ጊዜ ስንጠብቀው የነበረው የቅድስት ፍቅር እንግዲህ ቡም ብሎ ፈንዱ ተወጥቷል ማለት ነው። ከአንድ ጠረፍት አንድ ጎን ሆኖ ያው አስጨናቂ ሆኖ ነበረ። አንተም እንግዲህ አልገባህም ጋሸዋ፣ እንግዲህ አንቱም አልገባሁም። እንግዲህ እኔ በቃ መሰናበት አለብኝ ስትል ቅድስትም ብሩክም እንግዲህ ወደ ራሱ መለስ ነቃ፣ ደንግጥ ብሎ ለምንድን ነው አሰናብተኝ ያልሺው? ሴላት አይ አንተም ዝም አልገኝ አንተ

ለምንድን እንደ ነው ሲላት፣ አይ ጋሽ አንተም ዝም አልከኝ ነው። እንግዲህ አግብቼ መውለድ አለብኝ። እናቴም እየተቆጣች ነው። ልጅነቴም እያለፈ ነው። እና አሁን በአሁኑ ወቅት እኔ በዚህ እድሜ አግብቶ ልጅ ወልጄ የመሳም እና አላማ ነው ያለኝ አለች ማለት ነው። አሁን እንዴት እንትቋ ራሱ ብዙ ተቀምጠሻል አላት። ወደ ስድስት ዓመት እዚህ ተቀምጠሻል አቃለሁኝ አላትና እኔም ደሞ የሚገርም ምንድነው፣ አልጋው የሚነጠፈው ሊተኛ ሲገባ ነው። ጧት ሲነሱ ነው አልጋው የሚነጠፈው። እንዴት ነው እና እንግዲህ በቃ እንግዲህ ስንልተኛ መኝታ ክፍልና አንጥፍልኛ ያላትና፣ ግቡ ሽኩርም ኮሜንት ላይ ኮ እንዳለመን ቅድስትና ብሩክ እኮ እኛን መስኮ አሽኮረ መሙን እያሉ ማለት ነው። ከዛ አሁን የራሱ እያሳለፍኩ ነው ያየሁት የሚላለ እኔ ራሱ ሰዋል። እና እንግዲህ እሱን ብሩክ የሚ ሂዶ መኝታ ክፍሎ አብሮ ገብቶ እኔኮ እስተ ዛሬ ድረስ በሩን ዘጋ ማለት ነው። እና ስተዛሬ ሌላ ሰው መወደው ሰው አለ ስላልሽኝ ለዛ ነው እንጂ አንቺ ኮ በጣም ጥሩ፣ በጣም ጥሩ ሴት ነሽ። አስተዋይ ሴት ነሽ። መልካም ሴት ነሽ። ቆንጆ ሴት ነሽ። እና እኔ ደግሞ መወደው ና ማፈቅረው ሰው አለ ስላልሽኝ ደፍሬ መጠየቅ አቃተኝ ነገር አላት ማለት ነው። እሷ ደግሞ የምወደው አለ ብላለች። እና አዎ የምወደው እኮ አንተን ነው አትለው ፈራሽ። ሽኩርምም ጥላለች፣ ሽኩርምም እና አዎ ጋሽ እያለች እንደው ማለት ነው። ኧረ እ እና በጣም ደስ ይላል። ከዚያም በኋላ ቁጭ አሉ ቁጭ ካሉ በኋላ እንግዲህ ቅድስት ያቺ ዳጣና ምሳሌ እኮ አሉ። ዳጣና ምሳሌ አሉ። ምሳሌ ደግሞ የሆነ ጥያቄ ዳጣ ጋር ተጠያየቁ ነበር እና አንቺ ግን ቅድስት፣ እናትሽ ብትሆን አትፈልጊም እንዲ አለቻት። እንደገና ወልድ የኛ አለቻት። አይደለም አንቺ እናትሽ እንዲኮን እሷ ምናምን ስትላት፣ አዎ እሷ እኮ እንደውም ቅድስትዬ እኮ ታከመች ስትመጪ እናቴ ብለሽ ትጠርኛለሽ ብላኝ ነበረ አለቻት። አዳ እንደዛ ተሆን እኮ በቃ እሷ እናትሽ ብትሆን እናቴ ብት እሷ ቀደች ምን ነው ምሳሌ ቅድስትን ስለምትወዳት እንደም በፊት እኮ መቼ ነው ቅድስትዬ እናቴ የምልሽ እያለቻት ነበርና፣ አይ እጋሸፊት እናቴ እንዳትንቆ ያሁን አየለም እናቴ የምትኝ ሌላ ጊዜ ነው እያለቻት ነበር ማለት ነው። ቅድስት የብሩኬ ቢስት ስሆን ነው እንጂ ማለቷ ነው። አሁን እናቴ ማለት አትችም። እና ዳጣ እንደዛ እያለቻት አንቺስ በአንድ ፊትሽ ዳጣ ግን ሚስኪን ታዘዘነኛለች አንቺ በአንድ ፊትሽ እናትሽ መሞቷን አውቀሻል። እኔ ያለው ኛ ይል እንደ ይሄን እንደዚህ ሁኝ የቀረሁ ምናምን አለቻት ማለት ነው። እና የሆነ ጥያቄ ጠይቀቻት ና እያንን ጥያቄ ምን ማለት ነው ስትላት ለዳጣ እንዲያጣ ደግሞ ብሩክን ጠይቀዋለቻት። ብሩክና ብሩክና ቅድስት ሳላ ነው የሚሆኑት፣ ጠይቂያቸው ተደረስት አሁን እኮ ሊተኙ ይችላሉ ስትል፣ አይ ችግር የለውም ህጅነት ህጅደሽ ጠይቂ አለቻት። ከዛ ምሳሌ ዳጣን ዳጣ እየ ለምንን ጋር አታድሪም አለቻት። ዳጣና ዳጣ በጣም የምትወዳት ምሳሌ፣ ምሳሌም ዳጣን ትወዳታለኝ። ያኔ ዳጣ ፈታ ዘና ሌሊት ስለሆነች ትወዳታለች እና አይ እዚህ አልተኛም። እኔ እዚህ መተኛት አልፈልግም። ታውቂያለሽ እኔ እኮ እራገጣለሁኝ አንድ ጊዜው፣ እራሴም ወደ ላይ እግሬ ወደታች አንድ ጊዜ፣ ሮጣለሁኝ፣ አንድ ጊዜ፣ እንደ ከብት ጮኋለሁ አንድ ጊዜ አለቻት። እንዴ ቅድስትዬ፣ እንዴ ምን ነው? ዲያጣየ እንደዚህም ትኙ ለምንድን ነው እንደዚህ ነው? አምሆ ነው እኔ ማለስተኛ ሌላ ክፍል ነው ምተኛ ውስትላት፣ በህልምሽ ነው እንዲ ያለቻት። በህልምሽ ከሆነ ችግር የለውም። ስለዚህ እዝሁ እኔ ክፍል ተኝ ነው ለለለ ማለት ነው ሚስጥሩን ማለት ነው። እንደውም ኮ ዳጣ የሆነ ጊዜ ልዘረግፈው ነበረ። እንደገና ድንግጥ ብላት ታለው እንጂ እንደምትወደው ልን ነገር ሁሉም ያውቃል እኮ። እሱ ብቻ ነው የሚያውቀው እሱ ብቻ ነው እንጂ ለሌላ ያውቃል፣ ሞገስ ያውቃል፣ እንደምትወደው ዳጣ ታውቃለች። እነ ማህሌት ምን ዘመን ድሮ ጀምሮ ያውቃሉ። እነ ማህሌት ማህሌት፣ እሷ እኔን አባራ እሱን አግብታ መቀመጥ ነው የምትፈልገው እያለች። እንደውም በጣም ነበር የምትንጨረጨረው። ከቤት ለማስወጣት ሁሉ የምትሞክረው እሱን እንደምትወደው ስለምታውቅ ነው። እና እንግዲህ ብሩክዬ እስካሁን እንግዲህ ያው አልገባውም ነበረ። አንዳንድ ጊዜ ኮ ፍቅር የሆነ ለየት ሲላቸው ያ ሰው ለዛ ለሰው ያለው ክብር ያለው ፍቅር ይወጣልና ቅድስት ጥሩ አካሄድ ሄደችው። እንዲያውም እንትን ብላ ያኔ አጋናው ነው በቃ ሄዳለሁ ምናምን ብትል ያኔ እሱ ይገባው ነበረ ማለት ነው። ግን ያው እንግዲህ አሁንም በቅርቡም ቢሆን ብሩኬ ገብቶታል ሄዳለሁ ስላለችው ብቻ አግብቼ ህይወት መኖር እችላለሁ ምናምን ስትለው እንግዲህ ያው ገብቶታል ማለት ነው። እናንተ ባለጊዎች ግን ማለት ነው። ቆይ ቆይ ቆይ፣ የቅድስት እናት ሳታቅ አገር ታጠፉና ለቅድስት እናት ነው የምናገረው። የቅድስት እናት በክብር ነው ልጇ እንዲጠገባላት ምትፈልገው እና የቅድስትነት ማወቅ አለባት። ሀገር እንዳታበላሹ፣ ወደ እንዳታጠፉ። እንትና ማን ነው ነገረው? ብሩኬ፣ ማን ነው ሞገስ? እኮ ነገረው ለብሩኬ፣ ደውሎለት ና ልጅቱ ምሳሌ እንዲትታከም ሁላችንም እየተቻለንን አድርገናል። እንትና ምንድነው፣ ቅድስት ራሱ እኮ እንትኗን፣ ክብሯን፣ ክብረ ነጽህናዋን፣ ድንግልናዋን ልትሸጥ ነበረ ብሎ ነገረው ማለት ነው። ለሞገስ አለዋ ዳጣም የተቻላት እናደርጋለች፣ እኔም የተቻለኝ እናደርጋለሁኝ፣ ግን ቅድስት ደግሞ እንደዚህ እንደዚህ አደርጋለች ብሎ ነገረው ማለት ነው ው መስማቱ ጥሩ ነው። እና በብዙ ነገር ቅድስት በጣም በጣም ለነብሩክ ለምሳሌ ለሱም አሪፍ ሚስት ተሆነዋለኝ፣ ለልዩ ምርጥ ናት ተሆነዋለኝ። ማህሌትን ያነሳለት በዚህ ጭኘቱ ሊክሰው ነው። እና እንግዲህ ማህሌት ጽናቱን ይስጣት። ቅድስት ብሩኬና ገባችሁ ሲባል እንግዲህ ማህሌት ምን እንደምታደርግ አላውቅም። ክሎሮክስ ምንድን ነው ያ በረኪነ ተጠጣ ይሆን ትሰቀል ይሆን እንግዲህ አብረን የምናይ ይሆናል። ቅድስትና ብሩኬ ፍቅራችሁን ያጽናላችሁ። ቀጥሎ ባት በጣም ዳስ ይላል፣ በጣም ዳስ ይላል። አንቀደፍ ትላላችሁ። እና ወዶቼ ደግሞ እናንተ ደግሞ ላይክ ሸር ሰብስክራይብ አድርጉ፣ አበረታቱኝ። ስለምታበረታቱኝ ደግሞ ስለምንለይኩ ከልብ አመሰግናለሁ። ኮሜንት ማስቀምጡ ኮሜንት ኮሜንት ላይ ደግሞ ቪዲዮ አለቀ በቃ። በሌላ ቪዲዮ ስንገና፣ ይባይባይ። ደህና ሰንብቱ።